ግድሜ ርዕስ ግዕዝ አንማርም፣ አያሳዝንም ወይ? በግስም ቅምቃት ግልጽ ማሳያ ነው። ይህ የእናንተ ውድቀት፣ ለካ ተረት እንጂ የላቸውም መውቃ አንድ ኢትዮጵያ የሆነ ግዕዛ አለማውቀህ እራሱ እኮ ስተት ነው። ስተት እኮ ነው። ማወቅ ምን ችግር አለው? ስለ የቱ ድግምት ነው የምታወሩት እናንተ? ድግምት አሞች ማለት ነው። ድግምት የሚል ሰው ድግምት የሚያደርግ ሰው ነው። ሴጣን የሚል ሰው ሴጣን የሆነ ሰው ነው። መተት የሚያወራ መተተኛ ሰው ነው። ሰላም ውድ ተመልካቾች፣ እንደምንቆያችሁ አጫጭር እና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። የመጀመሪያው በአራርቲ ቤተክርስቲያን ድንገተኛ የሞት አደጋ በሰዎች ላይ ደርሷል። ያ አደጋ እንዴት እንደተፈጠረ በአጭሩ እናያለን። ሁለተኛው ሰሞኑን ግዕዝን አንማርም፣ ግዕዝ ጥንቆላ ነው የሚል ውዝግብ ተፈጥሯል። ያ ውዝግብ ምንድን ነው? የተሰጡ አስተያየቶችና ግብረ መልሶችስ ምንድን ናቸው? የሚሉትን በዚህ ቪዲዮ እናያለን። እስከ መጨረሻ ተከታተሉ። ይህንን ቻናል ሰብስክራይብ፣ ቪዲዮን ላይክ፣ ሼር በማድረግ እንድትተባበሩ አሳስባለሁ ወደ መረጃዎቹ

በጣም ያሳዝናል። ልብን ይሰብራል። ነፍሳቸውን በአጸደገነት ያኖርልን በሉ። በመስከረም 21 ቀን የእመቤታችንን በዓል ለማክበር በሄዱበት ወቅት ነበር ይህ አደጋ የተፈጠረው። እንግዲህ ቤተ ክርስቲያኑን እየጎበኙ ነበር። የእንጨቱ ርብራቦ የፈረሶ ፈርሶ የጎዳቸው ወይም ደግሞ ለሞት ሊደርሱ እንዲሞቱ ያደረጋቸው። ስለዚህ እነዚህ እህቶቻችንን እና ወንድሞቻችንን ነፍሳቸውን በአጸደገነት ያኑርልን እያላችሁ በኮሜንት አስቀምጡልን። ወደ ቀጣዩ ቪዲዮ እንሄዳለን። ያም የግዕዝ ጉዳይ ነው፣ ትልቅ ውዝግብ ነው። ቪዲዮውን ተመልክተን እንመለስ።

ወመዘክቶር ደረፈው የተንቆላለቃ የሴሯ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገን አድርገህ ምንም ብታዘግም፣ ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድርስ መችመቻል አብሮ ለመኗናር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስለአገኙ ጥቅም በመከራ መዓት በበደል ተረከፍ ግፍ በየዘመኑ ቢወሰንብንም ያገር ፍቅር ይዞእን ችሎናል። ሁሉም እስኪ ስለ ግእዝ ቋንቋ አንድ ሁለት ነገር ልበላችሁ። ሰሞኑን አማራ ክልል ላይ የግእዝ ቋንቋ በትምህርት ደረጃ ይሰጥ ሲባል እምቧከርዮ አይሆንም፣ ግእዝ አንፈልግም ሃይማኖታዊ ነገር ጋር እየያዛችሁ ሰዎች አላችሁ። ግእዝ የኢትዮጵያ የቀድሞ ቋንቋ ነው ከሃይማኖት ጋር ታያይዙት ቋንቋ ነው። ምን ችግር አለው ብንማረው? እኔ ግእዝ ትንሽ ሞከር አድርጊያለሁ፣ ያለው ሰናፍጭ የምታክል ነገር ማለት ነው፣ ትንሽዬ በሞከርኩት ግን በማቀው ልክ አሪፍ ቋንቋ ነው። ቻይና ውስጥ ይሰጥልህ፣ ለምን ችግር አለው? አንዳችን የአንዳችንስ ቋንቋ ብንማር ምን ችግር አለው? አማራዊ ኦሮሞ ነው ምናምን፣ የትግሬው ምናም ብንማር ምን ችግር አለው? እንኳን ግእዝ ግእዝን ጠብቃ አኖራለች፣ እንደውም ኦርቶዶክስ ምን ችግር አለው? እስኪ ከጥላቸው ወጡ። ክፋቱ ሁሌ አቡነ ዘበሰማያት ቅዱስ መከስም ጻ መንግስት ኮይኩም ፈቃድ ከበከመ ከመ በሰማይ ከማሆ በምድር ሲሳይ ነ ዘለለት ናሐበን ዮም ህድግለና በሰይ ነው ወጌጋይነ ካመን ህነን ነህነ ለዛ በሰለን ኢታባአን ነግዚ ውስጥ መንሶ አላደነን ነው ባላን ነን ኩሉ ኩይስ መዚያ ከይቲ መንግስት አይሎስ ባላ ዓለም ዓለም አሚን። ምን ለማለት ፈልጌ ነው፣ ሰሞኑን ቲክቶክ ላይ በሃይማኖት ጉዳይ ጭቅጭቅ ተጀምሯል። ጭቅጭቁ አግባብ አይደለም። ክርስትና ለእስልምና ባለውለታ ናት። አንድ ኢትዮጵያ የሆነ ግዕዝ አለማወቅ ራሱ እኮ ስተት ነው። ስተት እኮ ነው። ማወቅ ምን ችግር አለው? ስለ የቱ ድግምት ነው የምታወሩት እናንተ? ድግምት አሞች ማለት ነው። ድግምት የሚል ሰው ድግምት የሚያደርግ ሰው ነው። ሴጣን የሚል ሰው ሴጣን የሆነ ሰው ነው። መተት የሚያወራ መተተኛ ሰው ነው። እኔ እኮ ሰላማዊ ሰልፍ ሳይ ምንድን ነው ብያለውኝ እኮ እኔ እኮ መንግስት ጋር ነው ችግሩ ምንድን ነው ብያለሁ አያለው ግዕዝ ግስ ተማሩ አንማርም ወደህ ነው እንዴ ብታገኝት ተማር እኔ እማራለሁ ይገርምሃል እንዴ ግዕዝ መማር ምን ችግር አለው ዕውቀት በዚህ ምድር ላይ እኮ ዕውቀት ዕውቀትን የሚያህል ነገር የለም መማርን የሚያህል ነገር የለም። እናንተ ደንቆሮች ማለት ነው ነገሮችን ከብዙ ነገር ታያይዛላችሁ ድግምት ቋንቋ አለው እንዴ? ጥንቆላ ቋንቋ አለው እንዴ? እናንተ ናችሁ የምታውቁት እንግዲህ ጠንቋዮቹ። ጠንቋይ የሆነ ሰው ነው የሚያውቀው። መንጉድ ነው አረ፣ መንጉድ ነው አረ፣ መንጉድ ነው ያገሬ ልጅ፣ አረ መንጉድ ነው። አረ፣ የትኛው ፕላኔት ላይ ወጣን እንኖር? ቀድም አእኩቶቶ ለእግዚአብሔር አምላክ አምላክነ ወቅድስት ማርያም እግዝእት ህነ ወቅዱስ ዮሐንስ አፈወርቅ

የቀደመው ዘመን ጥበብ ማስተዋልና ለትውልድ ማሰብን የተመላ ነው ለዚህም ሐመረ ብርሃን ወደ ቀድሞ ዘመን እንመለስ ይላል ይህ መመለስ ግን ወደፊት ይበልጥ ለመጓዝ የሚያገዝ ወደ ጥበብ መዳረሻ ለመፍጠን የሚረዳ ወደ ንጹህ ትውልድ የሚመራ መመለስ ነው የግዕዝ ቋንቋ ሞቷል በኢትዮጵያና በኢትዮጵያውያን ላይ መነሳት፣ የኢትዮጵያውያን የሆነውን ሁሉ ማናናቅ፣ ኢትዮጵያን እንዳሻው መዝለፍ፣ መናገር በሕግም በሰዎች ዘንድም የማያስጠይቅበት እንዲህ ሀገር ንቆ እንዳሻው መፋንን የሚያሸልምበት ጊዜ ኖሮ ያውቂ። እሱ ቢያሳዝነኝም ግዕዝ ግን አልሞተም። ግዕዝ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አርባ ሺህ የሚገመቱ አብያተ ክርስቲያኖቿ ውስጥ በሚገኙ አገልጋዮቿ አምስት መቶ ሺህ የሚደርሱ ቀሳውስቶቿ፣ ዲያቆናቶቿ፣ መምህራኖቿ ቅኔ ይዘረፍበታል፣ ቅዳሴ ይቀደስበታል። ግዕዝ አልሞተም። ሌላው ቀርቶ ምእመኖቿ ተንሱ ለጸሎት ሲባሉ እግዚኦ ተሳለን ብለው ተሰጠው እየመለሱ በግዕዝ ይግባባሉ። ግዕዝ አልሞተም። በነገራችን ላይ የግዕዝ ቋንቋን ለቤተ እምነት አገልግሎት የምታውለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አይደለችም። በመጀመሪያ የተሰጠው ምላሽ የሚገርም ነው፣ ትክክለኛ ግብረ መልስ ነው። ግን አንዳንድ ነገሮችን ልበልና ቪዲዮ እንዳይረዝም ልጨርስ። በመጀመሪያ እስከ ዳግማዊ አፄ ምኒልክ ድረስ የኢትዮጵያ ህዝብ ቋንቋ ግዕዝ ነው። የኢትዮጵያ ታሪክም የተጻፈው የአማራውም፣ የኦሮሞውም፣ የትግራይውም የኢትዮጵያ ህዝብ ታሪክ የተጻፈው በግዕዝ ነው። ስለዚህ ግዕዝን መንከባከብ ውዴታ ሳይሆን ግዴታችን ነው ማለት ነው። በሌላ መልኩ የኢትዮጵያ ካቶሊክ ቤተክርስቲያን የምትጠቀመው ግዕዝን ነው። ሌላኛው ቤተ አይሁድ ግዕዝን ይጠቀማሉ። ግዕዝን ይጠቀማሉ። ሌላው የኢትዮጵያ አብያተ ክርስቲያናት ከአርባ ሺህ በላይ አብያተ ክርስቲያናት አሉ። ከአምስት መቶ ሺህ በላይ አገልጋዮች አሉ። እነዚህ ሁሉ አገልግሎታቸውን የሚፈጽሙት በግዕዝ ቋንቋ ነው ማለት ነው። ሌላኛው ከበውጭ ያሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አገልግሎት የሚያገለግሉ ሰዎች የሚገለገሉ አብያተ ክርስቲያናት የሚጠቀሙት ግዕዝን ነው። ስለዚህ ግዕዝ ሞተ የሞተ ነው የምትሉ ሰዎች ሀሳባችሁ የሞተ ነው ማለት ነው። ስለዚህ መታረም አለባችሁ። ግዕዝን መማር አለብን። ሕዝባችን መማር አለበት። ታሪኩን ማወቅ አለበት። የሚጠኑ መጽሐፎችን ማጥናት አለባቸው በጀርመን እስከ ፒኤችዲ እየተሰጠ አይደለም እን በፈረንሳይ በካናዳ በአሜሪካ በጣሊያን በሌላው ዓለም እየተሰጠ ኢትዮጵያ የማይሰጥበት ምክንያት እና የማንማርበት ምክንያት ምንድን ነው እና መስተካከል አለበት ሐሳቡን ጨርሻለሁ። መረጃዎች ውስጥ እነዚህ ነበሩ። ስለተከታተላችሁ አመሰግናለሁ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ፣ ሼር በማድረግ እንድትባበሩ አሳስባችኋለሁ። መልካም ቆይታ